ውዶቼ እንዴት ናችሁ? ሰላም ናችሁ ወይ? ላይክ ሼር ሰብስክራይብ አድርጉኝ አበረታቱኝ። ያው አንድ ሺ ሞልቼ ላይቭ ላይ መግባት ፈልጋለሁ። እናንተ አብርሽ ተንገበገበ፣ ሩታ ከሄደሽ በኋላ እና ወይ አብርሽ በፊት ግን ሩታ እንደሚያወራት በቃ ብዙ ነገር ጥረት አርግታ ነበረ ግን ትክክል ትክክል አላደርግም ሳስብ ቀርቶ ይሁን፣ አንድ ባል ግን ሚስ- እያወቀ እንደዚህ አያደርግም። ፕራንክ ይሁን ግራ የገባ ነገር ነው። እውነት እውነተኛ ነገር ከሆነ ግን በጣም ጥፋት ሰርቷል። ሚስት ቤት እያለው የድሮ ጓደኛ ማግኘትም የለበትም። ቢያንስ ቢያገኝ እንኳን ደግሞ ይቅርታ መጠየቅ ነበረበት። ሩታ እሱ ልታወራ በጣም ፈልጋ ነበር ግን ጊዜ አልሰጣትም። ብዙ ጊዜ ጊዜ ያልሰጣትም አቤልን ደግሞ ለምን እንደሚቆጡት አላውቅም። አቤል ሩታ ሰው ባጣችበት ጊዜ እሱ አቤል ነበረ አብሮ የነበረው እና እሱ ያው ሩታ እንዳትጎዳ ብዙ ነገር እያደረገ ነበረ። አቤልን ብዙ ሰው እየተቆጠው ነው ግን በብዙ ነገሮች እየተነገሩት ነው ግን አቤል ደግሞ አንድ ሰው ያው መቼም ሲጎዳ ያው ጎደኛም ቢሆን ያው ግን ሩታ ተጎርታ ሲ መጨከን አልቻለም። እና ደግሞ ዛሬ አለቀሰ። በጣም ነው የሚያሳዝን አለቀሰ። እና ሩታ ብዙ ጊዜ ታግዛ ነበረ የሚሰማ ሰው ጠፍቶ ወንድሙም ደግሞ አሁን በጣም ነው አሁን አምጡ ምናምን ብሎ በጣም ነው የተናደደ። ባለፈው ትሄድ ተረጋግታ ትምጣ ምናምን እያለ ነበረ። ዛሬ ደግሞ ከሄደች በኋላ ምትሄድ አልመሰላቸው መሰለኝ መጀመሪያ። አሁን ግን ከሄደች በኋላ በጣም ነው የተሰማቸው እና ማስተዋል አንድ ባል ማስተዋል አለበት። ምስቱን እንደዚህ አርግቶ ማናደድ የለበትም። እና እናንተ እስቲ ምን ታረጋላችሁ? ባህላችሁ እንደዚህ ቢያረግ ሀሳብ ስተይ ስጡ ኮመንት ላይ እና ያው እኔም ዋና ነገር ግራ ገብቶኛል። የሩታን በጣም ነው የምወዳት፣ ግን እውነተኛ ነገር ከሆነ በጣም ነው የምታዛዝ ነው እንደ ሴት ሆናችሁ በእሷ ቦታ ሆናችሁ ስታስቡ ባላችሁ እንደዚህ ሲያደርግ እኔ እንጂ በጣም ነው የሚያናድደው። ብቻ እግዚአብሔር ይሁናችሁ። ያው መታረቃችሁ አይቀርም እንግዲህ አብረን እናያለን።